ሰላምታ ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባል። ፕሬዚዳንት ታየ አጽቀሥላሴ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሴፍ ጋር ተወያዩ። የአዲሱ ሊቀመንበር መሐሙድ አሊ ዮሴፍ የስራ ዘመን ውጤታማ እንዲሆን የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግላቸው ተገልጿል። የኢፌዴሪ ፕሬዝዳንት ታያጽቀ ስላሴ ከአፍሪካ ህብረት ሊቀመንበር መሐሙድ አሊ የሱፍ ጋር ተወያይተዋል። በአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ ፕሬዝዳንት ታያጽቀ ስላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጋር ፍሬያማ ውይይት ማድረጋቸውን ተናግረዋል። አብሮ ለመስራት ሬዲ መሆናቸውን የህብረቱ ኮሚሽን ሊቀመንበር ያሳወቁበት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 ያላቸውን ትኩረት እንደዚሁም ደግሞ ከኢትዮጵያም የሚፈልጉትን ሀሳብና ቀደም ሲል የተሰሩ ስራዎችን አጠናክሮ ወደፊት ለመቀጠል ያላቸውን ፍላጎት የጠቀሱበት መልካም ውይይት ነበር ማለት ይቻላል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በበኩላቸው ከፕሬዚዳንቱ ጋር ውጤታማ ውይይት ማድረጋቸውን ገልጸዋል። ኢትዮጵያ ከአፍሪካ ህብረት ጋር ስላላት ግንኙነትና በአህጉራዊ ጉዳዮች ዙሪያ መወያየታቸውን ሊቀመንበሩ ተናግረዋል።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 ብሔራዊ የደህንነት ምክር ቤት በወቅታዊ አገራዊ ቀጠናዊ እንዲሁም ዓለም አቀፋዊ ጉዳዮች ዙሪያ ውይይት እና ግምገማ አካሂዷል። ምክር ቤቱ በሰላምና ጸጥታ ዙሪያ የተሰሩት ስራዎችን የፈተሸ ሲሆን ቀጣይ አቅጣጫዎችን አስቀምጧል። ምክር ቤቱ ለቲቪ የላከው መቅረጫ ቡኑ ቃል እንደሚከተለው ይቀርባል። ብሔራዊ የደህንነት ምክር ቤት ሚያዝያ አንድ ቀን 2017 ዓ ም ባደረገው ስብሰባ ሀገራዊ ቀጣናዊና ዓለማዊ ሁኔታዎችን ገምግመዋል። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ዲፕሎማሲያዊ ስብራቶች ገጥሟት ነበር። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገውን ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩም፣ የወጥነቻቸው ኢኒሽቲቮች ፍሬ እያፈሩም፣ በዓለም አቀፍ መድረኮች ያላት ነት እየጨመረ ብሔራዊ ጥቅሞቿን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ የፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። በልማትና በፖለቲካ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ሰላም እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታው ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከኢኮኖሚያዊና ፖለቲካዊ ለውጥ በተጨማሪ የሰላም ሁኔታው እንዲሻሻል ያደረጉ ምክንያቶችም አሉ። ሕዝቡ የግጭትንና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያው ነው። መንግስት ለሰላማዊ መፍትሄ ያለው የጸና አቋምና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ ነው። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ሕዝብ የሚፈልገውን ያህል ሰላም ባያገኝም በትግራይ የነበረው ጦርነት በሰላም እንዲፈታ መንግሥት ባደረገው ያላሰለሰ ጥረት ሕዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግሥታዊ አገልግሎቶች እንዲጀመሩ፣ ማኅበራዊና ኢኮኖሚያዊ ሥራዎች እንዲከናወኑ፣ መሠረተ ልማቶችም እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎችም መንግሥት ህግ በማስከበርና የሰላም መንገዶችን በማበረታታት ባከናወነው ተግባር አያሌ ውጤቶች ተመዝግበዋል። ታጣቂዎች የሰላም መንገድን መርጠው በሰላም ገብተዋል። ህዝብ የሰላም ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውሮችም የተሻለ ደረጃ ላይ ደርሰዋል። በሌሎችም የሀገራችን አካባቢዎች የሰላምና የጸጥታ ሁኔታው ይበልጥ እየጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ግምግሟል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጣና ካለበት ነባራዊ ሁኔታ ዓለም እየሄደችበት ከምትገኝበት የፖለቲካና የኢኮኖሚ መንገድ እንዲሁም ሀገራችንን ልናደርስ ከምንፈልግበት የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውንም ምክር ቤቱ ተመልክቷል። የመጀመሪያው በ21ኛው መቶ ክፍለ ዘመን ሊኖር የማይገባውን ፍላጎትን በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ። የራሳቸውን አካባቢ ከሌላው የበለጠና የተጎዳ አድርገው ያሉ መነጋገርና መወያየት አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያቸው ነው። አልፎ አልፎም ጥፋት የጋራ አላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሸፋኖችን ለህገ ወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገ ወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮችን ለሁከት ተግባር ለመጠቀም ይሰራሉ። ሁለተኛዎቹ አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግስትን ስራዎች በማደናቀፍ የሕዝብን ምሬት በመጨመርና የሐሰት ወሬዎችን በማዛመት የተጠመዱ ናቸው። በማኅበራዊ ቦታዎች፣ በቤተ እምነቶች፣ በመሥሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ። ሸቀጥ ይደብቃሉ፣ የአቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሬ ስርጭትን ይገድባሉ፣ ኮንትሮባንድ ያካሂዳሉ፣ በሕገ ወጥ መንገድ ሰዎችንና መሣሪያዎችን ያዘዋውራሉ። በሙስና በዘመድ አዝማድና በብልሹ አሰራር ሕዝብ እንዲማረር ሆን ብለው ይሠራሉ። ሦስተኛዎቹ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው። መደበኛውንና ማኅበራዊን ሚዲያ በመጠቀም የሕዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራዎቻቸው ሲከሽፉባቸው፣ በሰልፍና በአመፅ የሚወድቅ መንግሥት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያደራሉ፣ የእውከት ዜና ይፈበርካሉ። የፖለቲካ የአስተዳደርና የጸጥታ ተቋማት ከሕዝቡ ጋር ተቀናጅተው በሚሰሩት ስራ የጥፋት ኃይሎች ዓላማ እንዳይሳካ አቅማቸው፣ ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል። ከነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጠናዊ ሁኔታዎችም በደህንነት ምክር ቤቱ በጥልቀት ታይተዋል። የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች፣ እየታወኩ ያሉ የዓለም አቀፍ የንግድ መስመሮች እየፈረሱ ሲያደርጉና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች፣ እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች በሀገራችን ላይ ሊያሳድሩት የሚችሉ ተጽዕኖ በዝርዝር ውይይት ተደርጎበታል። የተቀመጡ አቅጣጫዎች ሰላም ጸጥታና ደህንነት ከፖለቲካዊ ኢኮኖሚያዊና ማህበራዊ ሁኔታዎች ጋር የተሳሰሩ ናቸው። ፖለቲካዊ ብስለት፣ ኢኮኖሚያዊ እድገትና ማህበራዊ መረጋጋት የአንድን ሀገር የሰላም የጸጥታና የደህንነት ሁኔታዎችን ያሻሽላሉ። ከዚህ አንጻር በሀገራችን የተጀመሩ ሪፎርሞችን ወደ ማጽናት ምዕራፍ ማድረስ ይገባናል። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርምን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ስራ መፍጠርና ማሰማራት የሰዎችንና የሸቀጦችን ዝውውር ይበልጥ ማቀላጠፍና ሰላማዊ ማድረግ፣ ኮንትሮባንድንና ህገወጥ ንግድን መቆጣጠር፣ የመሰረተ ልማትን ደህንነት በህዝብና በጸጥታ አካላት ማረጋገጥ፣ የተጀመሩ ኢኒሼቲቮችን በመፍጠርና መፍጠን ስልት ይበልጥ ውጤታማ ማድረግ፣ የበልግና የክረምት ስራዎችን በተገቢ ዕቅድና አመራር ለውጤት ማብቃት። የትምህርትና የጤና አገልግሎቶች በየትኛውም አካባቢ ፈጽሞ እንዳይቋረጡና የተቋረጡትም እንዲቀጥሉ ማስቻል አስፈላጊ ነው። ለዚህም የሚመለከታቸው አካላት ተናበው ተቀናጅተውና በጋራ አቅደው የሚፈለገውን ውጤት እንዲያመጡ አቅጣጫ ተቀምጧል። በሀገራችን በተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ ነው። ይህንን ስራ ይበልጥ ውጤታማ ለማድረግ ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላም መንገድን መርጠው ለሚመጡ አካላት ተገቢውን እንክብካቤ ማድረግና ሰልጥነው ወደ ህዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። ከኢትዮጵያ ጠላቶች ተልእኮ እየተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎች ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸውም እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸውም እየነጠፈ ነው። ነገር ግን ፈጽመው እስኪጠፉ ድረስ ህግ የማስከበር የሰላም አማራጮችን አሟጦ የመጠቀምና ህዝብን የማንቃት ሥራዎች ወሳኝ ናቸው ይህን ካለፈው በበለጠ ለማከናወን የሚያስችል ስልትና አቅጣጫም በደህንነት ምክር ቤቱ ተቀምጧል ለዚህም የሚመለከታቸው የፌዴራልና የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲቻል አቅጣጫ ተቀምጧል በተለያዩ መዋቅሮች ተደበቀው ሽብር የሚነዙ የመንግስትን ስራ የሚያስተጓጉሉና ህዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃ የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነውን ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እነዚህን አካላት ለማወቅ ለህግ ለማቅረብና ለማጥራት የሚያስችል ስራ ይፈለጋል። ለዚህም በህግ በጸጥታና በሌሎች አካላት የሚከናወነው ተግባር ተጠናክሮ መቀጠል እንዳለበት ምክር ቤት ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህን የወሬ ጌቶች ለህግ ለማቅረብ የተጀመሩ ስራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎቻቸውን ህዝብ እንዲያውቅ የማድረጉ ተግባር አቅምና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካይነት ተገቢውን ህግ የማስከበር ስራን ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። የተደራጁ የኢኮኖሚ ወንጀሎችንና አሻጥሮችን ማምከን ብሎም ፈጻሚዎቻቸውን ለህግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየትም አቅጣጫ የሚነሱ ህገወጥ የሰዎች የሸቀጦችና የመሳሪያዎች ዝውውሮችን የሚከላከሉና የሚያስተካክሉ ህጋዊና ተቋማዊ አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊና ህጋዊ እርምጃዎች እንዲወስዱ አቅጣጫ ተቀምጧል። የኢትዮጵያን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መጥተዋል። ይህን ይበልጥ በማስፋፋትና በማጠናከር የኢትዮጵያን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ ነው። በተለይም ደግሞ የኢትዮጵያን የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል። በአፍሪካ ቀንድ ቀጣና ያለው ሁኔታ እንዲረጋጋ ለህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ ኢትዮጵያ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ተመልክተናል። በመሆኑም በቀጠናው ላይ ተገቢ የሆነውን ሚና ለመጫወት የሚያስችል አቅጣጫ በምክር ቤቱ ተቀምጧል። ኢትዮጵያ በአሁናዊው የዓለም የፖለቲካና የኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነጻነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እንድትጫወት የተሰጠው ጥበብ የተሞላው አመራር የሚደነቅ ነው። ይኸው ጥበባዊ አመራር አሁንም ተጠናክሮም ኢትዮጵያ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉላዊ ደረጃዋን እንድትይዝ ያደርጋል የሚል ጽኑ እምነት አለን። ህዝባችንም ሰላሙን በመጠበቅና በማስከበር የጀመረውን አኩሪ ተግባር እንዲያጠናክር በዚሁ አጋጣሚ አደራ እንላለን። ወደ ሰላማዊ መንገድ የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ነው። እነዚህን ታጣቂዎች ተቀብሎ ወደ ሰላማዊ ህይወት ለመመለስ የህብረተሰቡ ተሳትፎ ምትክ የሌለው ነው። በመሆኑም ለዚህ ስራ የተቋቋሙ አካላት ከማህበረሰቡ ጋር ይበልጥ ተቀናጅተው እንዲሰሩ አቅጣጫ ተቀምጧል። በኃይልና በአመፅ ፍላጎትን የማስፈጸም መንገድ ከሽፏል። ውጤት እንደማያመጣም በተግባር ታይቷል። ይህንን መንገድ በማወቅም ሆነ ባለማወቅ የተቀላቀሉ ወገኖች ወደ ሰላማዊ የሀሳብ መድረክ እንዲመጡ ጥሪ እናደርጋል አለን መንግስት ለሰላማዊ ውይይት ዛሬም ዝግጁ መሆኑን ደጋግመን እናረጋግጣለን የጸጥታና የደህንነት ተቋማት የሀገርን ሰላምና ደህንነት ለመጠበቅ እየከፈሉት ያለውን መሥዋዕትነት ምክር ቤቱ አድንቋል የሀገራችን ሁለንተና የብልጽግና እስኪረጋገጥ ድረስ የጀመራችሁትን የአርበኝነት ተግባር እንድታጠናክሩ ደግመን አደራ እንላለን። ዓለም አቀፉ ማህበረሰብ የኢትዮጵያን የሰላምና የልማት ስራዎች በመደገፍና እያስመዘገበች ላለችው ለውጥ እውቅና በመስጠት ላደረገው አስተዋጽኦ ምክር ቤቱ ያመሰግናል። ኢትዮጵያ በቀጠናው በአህጉሩና በዓለም አቀፍ ደረጃ ሰላምንና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና በመረዳት ዓለም አቀፉ ማህበረሰብ ሁለንተናዊ ድጋፉን አጠናክሮ እንዲቀጥል በዚሁ አጋጣሚ አደራ እንላለን። የሀገራችን ብልጽግና አይቀሬ ነው። ከጅምሮ የተገኙ ውጤቶችም ይህንን ይመሰክራሉ። ሪፎርሞቻችንና ኢኒሼቲቮቻችን ፍሬ እያፈሩ ናቸው። ፈተናዎች እያለፉ፣ ቋጠሮች እየተፈቱ፣ ችግሮች እየተቀረፉ በመሄድ ላይ ናቸው። የኢትዮጵያ ቀጠናዊ፣ አህጉራዊና ዓለም አቀፋዊ ሚና ይበልጥ እየተጠናከረ መጥቷል። የሰላም የጸጥታና የደህንነት ስራዎቻችንን ይበልጥ አጠናክረን ተቀናጅተንና ተናበን በማከናወን የሕዝባችንን እርካታ ለማረጋገጥ ያለንን ዝግጁነት በዚህ አጋጣሚ እናረጋግጣለን። እንደና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ